ዓለም አቀፍ የሴቶች ቀንን በማስመልከት አንዳንድ ነጥቦች የወንድና የሴቶችን ልንገራችሁ። አንዲት ሴት በቀን ውስጥ በአማካኝ 20 ሺህ ቃላትን ስትናገር ወንዶች ደግሞ 13 ሺህ ቃላት ይናገራሉ። አንዲት ሴት በየዓመቱ ከ30 እስከ 64 ጊዜ ስታለቀስ የወንዶች ከስድስት የማይበልጥ ሆኖ ተገኝቷል። ወንዶች ከሴቶች በእጥፍ የበለጠ ይዋሻሉ። ሴቶች ከወንዶች በበለጠ በአንድ ጊዜ በርካታ ተግባራትን ማከናወን ይችላሉ። በየ90 ሴኮንዱ ልዩነት አንዲት ሴት ከወሊድ ጋር በተያያዘ እክል ህይወቷ ያልፋል። አንዲት ሴት እዚህ ምድር ላይ 75 ዓመት ብትኖር በአማካኝ አራት ዓመት ከህይወቷ በወር አበባ ዑደት ውስጥ ታሳልፋለች ማለት ነው። የልብ ህመም ለሴት ልጅ ዋንኛው ገዳይ በሽታ ነው። ከስድስት ሴቶች ደግሞ አንዷ የጥቃት ሰለባ ትሆናለች ይላል መረጃውም። የዓለማችን የመጀመሪያው የኮምፒውተር ፕሮግራመር ሴት ነች። ደራሲና የመብት ተሟጋች ሄለን ኬለር የመጀመሪያዋ አይነ ስውርና መስማት የተሳናት በአርት የባችለር ድግሪ የተቀበለች ሰው ናት። ኤለን ጆንሰን ሰርሊፍ የአፍሪካ የመጀመሪያዋ ሴት ፕሬዚዳንት ስትሆን ለሁለት የምርጫ ዘመናት በፕሬዚዳንትነት አገልግላለች። በየ13 ደቂቃው ልዩነት አንዲት ሴት በጡት ካንሰር የተነሳ ሕይወቷ ያልፋል። እውቋ የሆሊውድ ፈርጥ አንጀሊና ጆሊን በጡት ካንሰር መያዟ ይፋ መደረጉን ተከትሎ የቅድመ ምርመራ የሚያደርጉ ሴቶች ቁጥር በጥፍ ጨምሮ ነበር። ከ10 አንዱ ብቻ የጡት ካንሰር በዘር ይተላለፋል። በቅድመ ምርመራ የጡት ካንሰርን ማስቀረትም ይቻላል። በከተሞች ዙሪያ ብቻ የተሰራ ጥናት ደግሞ አንዲት ሴት በአማካኝ በህይወት ዘመኗ ለ150 ጊዜ ያህል የጸጉሯን ስታይል ትቀያየራለች ሁለ በመቶቹ በመቶዎቹ የዓለም ሴቶች ቆንጆ ነኝ ብለው ራሳቸውን ይገልጻሉ። አንዲት ሴት ስለ ሰውነቷ አቋም በቀን ለዘጠኝ ጊዜ ያህል በአማካኝ ታስባለች ይላል ጥናቱ። ባቀረብኩት መረጃ ላይ ምን ትላላችሁ? ኮሜንት ላይ ያሳውቁኝ።